በዓድዋ ተጋድሎ ነፃነትን ያስከበረች በነፃነቷ ውስጥ ደግሞ የሕዝብን ክብር በአብሮነት ያቆየች ሀገር ኢትዮጵያ፣ አሁን አሁን መጤ ባህሎች በስፋት ይስተዋላሉ። ለአብነትም አለባበስ፣ ከዚህ በተጨማሪ አነጋገር ቀዳሚውን ስፍራ ይወስዳል። ኢትዮጵያዊነትን የማይመጥን ከዚህ በተጨማሪ የኢትዮጵያ ባህል እንደዚሁ መገለጫ ያልሆኑ አለባበሶች በወጣቱ በስፋት ይስተዋላል። ወረርሽኝ ነው ይህ የባድ አገሮች አለባበስ ምናምን እንደ ወረርሽኝ ነው የመጣ ነው። ስለዚህ ደግሞ አለባበስ ደግሞ ማንነትን ይገልጻል። አሁን የኛ አንድ ምን የሆነ ነገር የለም። ወንድ ወንድን መምሰል አለበት፣ ሴት ሴትን መምሰል አለበት። የሚያስከብረው ያው ልብስ ደግሞ ያስከብረ የለ ልክ እኔ አሁን እንትን ስል በቃ ይሄ ትክክለኛ አስተሳሰብ ያላቸው አይመስለኝም። ኢትዮጵያውያን የውጭ ነገር ዘመናዊ ናቸው ብለን ስለምናስብ ከነሱ የመጣ አስተሳሰብ ነው እንጂ ይህ ደስ አይልም። ወንድም ሱሪውን ዝቅ አድርጎ ሴትም ተገላልጣ ምን ምን ደስ አይልም። ግን ዘመናዊነት ነው ብሎ ስለሚወስዱት ይመስለኛል። እምብርትን ማሳየት፣ ራቁትን አካሄድ፣ በጣም ተጋልጦ መሄድ የኛ ባህል አይደለም። ወንዶች ለምሳሌ ሱሮች በጣም አውርዶ ይለብሳሉ። እነዛ ሰዎች ሌሎቹ የለበሱበት ምክንያት አላቸው። የባርነትን ዘመን ማስታወስ ነው። እኛ ደግሞ በባርነት እንትን አልተገዛንም። ታዲያ አለባበሱ የተቃና አነጋገሩም የተሳካ ትውልድን ለመቅረጽና ኢትዮጵያዊነትን ከዚህ በተጨማሪ አብሮነት፣ ሃይማኖትና ባህልን ለማስቀጠል ያገባኛል የምንለው መች ነው? ያገባኛል አንደኛ ጀምር። በሃይማኖቱም በክርስትናም ሆነ በእስልምናው ጥንቅቅ ያለ አለባበስ ስርዓት አለው። አንደኛ ይህንን ነገር መከተሉ ሃይማኖት ቆማ ላይ ትኩረት ሰጠው ቢሄድ ሌላውም ደግሞ ሽማግሌውም ወጣቱ ከስክር ያለውን ጓደኛ ወይ ያልመሰለ ነገር ጥሩ አይደለም፣ የምትለው ነገር ብታስተምር ብትናገር ይሄን እየተናገርክ ብታልፈው መልካም እና ይሄ ያገባኛልማ ግዴታ ነው። ያገባኛል ብሎ እያንዳንዱ ህብረተሰብ ህሊናው ይጠይቀዋል እኮ ዛሬ እኛ ባንጠይቀውም ህሊናዎችን ይጠይቀናል፣ አንድ ቀን ይወቅሰናል። ስለዚህ ምን ማድረግ አለብን? ጥሩ ጥሩ ነገሮችን እስከታች ወርደን ማስተማር፣ ግንዛቤ ማስጨበጥ አዌርነስ ዲቨሎፕ እንዲያደረጉ? ህብረተሰቡ ሁሉ መሳተፍ አለበት። ያገባኛል ነው ምለው። በቃ ይህ ነገር መወገድ አለበት። እኛ ሀገር የሚጠቅም የኛንም ስብዕና የሚያንጸባርቅ ተጓር አይደለም። የትውልድ ድምፅ የሆነው አዲስ ሚዲያ ኔትወርክ ችግሩን እንዴት መፍታት ይቻላል ሲል ባለሙያዎችን አነጋግሯል። የስነ ልቦና ጥናትና የማህበራዊ ሳይንስ ባለሙያው እድሜ ያለምግዛ ችግሩ በስፋት እንደሚንጸባረቅ አንስተው ይህን የማህበራዊ ቀውሱ ችግር ለመፍታት በቤተሰብ ላይ መስራት ቀዳሚው ነው ብለዋል። ወላጅ አየህ ሐኪም ነው፣ መሪ ነው፣ አስተማሪ ነው፣ ሁሉ ነገር ነው ወላጅ ስለዚህ ወላጅን ከቀየር ሀገር ትቀይራለህ ብለን ነው እኛ የምናምነው። እንደሱ ቢሆን ትክክል ነው። ለምሳሌ አሁን ከአነሳ ቀር ትምህርት ቤት ለምሳሌ ሱሪውን ጠባብ ሱሪ በጣም ከታች በጣም ቀጭን፣ ይሄ ቬሎ የምትመስል አይነት ሱሪ አድርጎ የሚመጣ አስተማሪ አለ፣ ቦዲ ለብሶ የሚመጣ አስተማሪ አለ። ይሄ ለዚህ ሀገር ይሁን አይሁን እንግዲህ ክርክር ውስጥ ነው የምንገባው። አየው አሁን ያን አስተማሪ ሄደን ብንታገለው ምን ጥቅም አለው? ምንም እኮ ጥቅም የለውም። ግን እሱን ያፈራውን ወላጅ ብንቀይር የሚቀጥለውን ትውልድ እያስተካከለ ያመጣልናል። ማለት ና ወላጅ ላይ መስራት በጣም ትልቅ ነገር ነው፣ ኃላፊነትን መውሰድ ማለት ነው። አካባቢን መቀየርና ግንዛቤን ማስረጽ ሌላኛው ችግሩን የመቅረፊያ ዘዴ ስለመሆኑም የስነ ልቦና ጥናትና የማህበራዊ ሳይንስ ባለሙያው ያነሳሉ። አካባቢህን የምትፈልገውን ውጤት በሚያመጣ መንገድ ትስላለ ትዘረጋለ ዘረጋህረ እዛ ትለቀዋለ። ለምሳሌ አሁን ወላጅን እኔ መቀየር ብፈልግ፣ ትክክል አይደሉም ያልኳቸውን ወላጆች መቀየር ብፈልግ ትክክል የሆኑ አንድ አምስት ወላጆች አመጣና ትክክል ያልሆነ ወላጅ ግን መሀላቸው አንድ ቤት እንዲኖረው አደርጋለሁ። በቃ እኔ አሁን ማስተማር አይጠብቅብኝ። ስለዚህ ምን ያደርጋል? ከነዛኛዎች ይማራል። ከሆነ ጊዜ በኋላ ስትለካው የተቀየረ ወላጅ ሆኖ ታገኘዋለህ ማለት ነው። አለቀ። ስለዚህ አካባቢህን ለአንተ በሚመች መንገድ ከነ ህጉ ጭምር ማለት ነው፣ በሚያዋጣህ መንገድ ዲዛይን ታደርግና ዲዛይን ማድረግ ብቻ ሳይሆን ያን ትጠብቃለህ እንዲሆንልህ ማለት ነው። ከዛ ውጤቱን በደቂቃ ማየት ይቻላል። አካባቢ ሰውን መቀየር ስለሚችል መስራት ስለሚችል ማለት ነው። አዎ ዓለም በቴክኖሎጂ ተሳስራ አንድ በሆነችበት በዚህ ሰዓት ቴክኖሎጂዎችን መቅዳት ህይወትን ማሻሻል የተመረጠው መንገድ ነው። ነገር ግን ከኢትዮጵያዊነት ውቅር፣ የሃይማኖት አተያይ፣ ከዚህ በተጨማሪ ባህልና ትውፊት እያፈነገጡ አለባበስና አነጋገሮችን መክታት ይጠበቃል። የዚህ ትውልድም የበሽ ስራ ነው። ሁላችንም ያገባኛል